እንግዲህ ዛሬ ፋይዳ የሩጫ ውድድር ተካሂዷል። እንደሚታወቀው ስለ ፋይዳ የሩጫ ውድድር አጠቃላይ መረጃውን ያው እንግዲህ ዛሬ እሁድ ሀያ ሶስት ነው። መረጃውን እንግዲህ በተለያዩ ማስ ሚዲያዎች ላይ መከታተል ትችላላችሁ። እኔ ግን ስለ ፋይዳ ዲጂታል መታወቂያ አንዳንድ ጥቅሞች እና ሐሳቦች ላካፍላችሁ ነው የመጣሁት። ይሄ ምንድን ነው ፋይዳ ዲጂታል መታወቂያ? እንግዲህ በጣም ቀላል ሕዝቡን የማንነት እኔ ማነኝ የሚለውን ጥያቄ ለመገንዘብ ሁለት ማንነት ሶስት ማንነት ይዘው እንዳይንቀሳቀሱ ስማቸውን እየቀያየሩ እንዳይጠቀሙ አንድ ማንነት ብቻ እንድትይዙ ከማስደረጉም በላይ አንድ ሰው አሁን አዲስ አበባ ላይ እየኖረ መታወቂያ ለማውጣት ቢፈልግ የቤት ካርታ ያለው የሚፈርምለት ሰው ምናምን የተለያየ ብዙ ብዙ ብዙ ጥያቄዎች ይመጣበታል። ግን ፋይዳ ዲጂታል መታወቂያ ለማውጣት ግን እነዚህን ሁሉ ፕሮሰሶች አያስፈልገውም። የክፍለ ሀገር መታወቂያም የትምህርት ማስረጃም ካለው የልደት ካርድም ካለው ማውጣት ይችላል። እነዚህ ሁሉ የክፍል ሀገር መታወቂያ፣ የልደት ካርድም ባይኖረው ይሄ ሰው በምን ሊያወጣ ይችላል ማለት ነው? ሁለት ፋይዳ ዲጂታል መታወቂያ የተመዘገቡ ሰዎች እናውቀዋለን ብሎ ከመሰከሩለት ይሄን ፋይዳ ዲጂታል መታወቂያ ማውጣት ይችላል ማለት ነው። ግን ይሄ ሰውዬ ደግሞ ሌላ ስም፣ ሌላ ማንነት ይዞ ግን ማውጣት አይችልም። አንዴ ካወጣችሁ አወጣችሁ ነው። ለማስተካከልና ለማሻሻል ስማችሁ፣ ስልክ ቁጥራችሁ፣ የተለያየ መረጃችሁ ተበላሽባችሁ፣ የፋይዳ ዲጂታል መታወቂያ ተጠቃሚዎች ይህን የፋይዳ ዲጂታል መታወቂያችሁ ላይ ያለውን መረጃ ለማሻሻል እና ለማስተካከል ከፈለጋችሁ ካሳንቺስ ጠማማው ሕንፃ ላይ በመሄድ ማስተካከል ትችላላችሁ። እናመሰግናለን። መሰሚ ነው አካል ነኝ።